የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ፣ ሰላምታችን በያላችሁበት ድረስ እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ የዜና ጉጃ ጋር አብሯችን ትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናችን አስቀድማለሁም። የብልጽግና አገዛዝ በአማራ ክልል እያደረገ ላለው ጦርነት አጥፍቶ ጠፊ ድሮኖችን በብዛት እያስገባ እንደሆነ ተሰማም። አገዛዙ ድሮኖችን በክፍለ ጦር ደረጃ ማከፋፈል በ15 ና 25 ኪሎ ሜትር ልዩነት ለውጊያ እንጠቀምባቸዋለን ማለቱን የኢትዮኒስ የመረጃ ምንጮች በላኩት የጀራሉ ድምፅ ቅጃ አጋልጠዋል በክልሉ የሚደረገው ውጊያ ዛሬም በተለያዩ አካባቢዎች የቀጠለ ሲሆን አገዛዙ የተዋጊ ጄት አሳ ማድረጉም ተሰምቷል በዝርዝር እንመለከተዋለን ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩትና በአፋር ክልል ታስረው የነበሩ የታጣቂው ኃይል አባላት መፈታታቸው ተሰማ። እነ ሸዊት ቢተው በወዲ ያንጥሩ በሚመራው የሐራ መሬት ኃይል ስር ሲንቀሳቀሱ የነበረ ቢሆንም ለወራት በብልጽግና ወታደራዊ እስር ቤት ውስጥ መቆየታቸው ይታወሳል። አሁን ላይ ደግሞ ተፈተዋል የተባለው በዝርዝር እናየዋለን። የአሜሪካ የአፍሪካ አዛዛዥ ከብልጽግናው ጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸው ተሰማ። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ስቴትስ የአፍሪካ እዝ አዛዥ ጋር በአፍሪካ ቀንድ ቀጠናዊ ወና ወቅታዊ ጉዳዮች ላይ ተወያይቻለሁ ብለዋል። እንዴት የሚለውን በዝርዝር እንመለከታለን። በአፋር ክልል የተከሰተው እሳተ ገሞራ የፈጠረው አመድ እስከ ህንድ ደርሶ በረራዎችን አስተጓጉሏን ተባለ። ከኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣው ጭስ ከቀይ ባህር ተሻግሮ በኦማንና የመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መስሪያ ቤት ነፋ ያደርገው። አብራች ውስጥ ቆየ። ዝርዝሩን ትሰሙታላችሁ። አሜሪካና እስራኤል የሚመሩት አወዛጋቢ የጋዛ ሰብአዊ እርዳታ ተቋም ስራ ማቆሙ ተሰማ። ላለፉት ስድስት ወራት አገልግሎት ሰጥ የነበረው ዲኤችኤፍ የተባለው የእርዳታ ተቋም በርካታ ጥያቄዎች ይነሱበት ነበር። አብራችሁ ውስጥ ቆዩ። እነዚህና ይሎች ተሰማላችሁ። መልካም ቆይታ ሁላችሁ። የብልጽግና አገዛዝ በአማራ ክልል እያደረገ ላለው ጦርነት አጥፍቶ ጠፊ ድሮኖችን በብዛት እያስገባ እንደሚገኝ ተሰማ። አገዛዙ ድሮኖችን በክፍለ ጦር ደረጃ በማከፋፈል በ15ና 20 ኪሎ ሜትር ልዩነት ለውጊያ እንጠቀምባቸዋለን ማለታቸውን የኢትዮ ኒውስ የመረጃ ምንጮች በላኩት የጄኔራሉ የድምፅ ቅጃ ገልጠዋል። በክልሉ የሚደረገውን ውጊያ ዛሬም በተለያዩ አካባቢዎች የቀጠለ ሲሆን አሁንም አገዛዙ የተዋጊ ጄታሳን በክልሉ እያደረገ ይገኛል። በነ ጀነራል አባባው ታደሰ አንደበት በሁለት ሳምንታት ጊዜ ውስጥ ጥቅ ብቻ ሳይሆን ቀበቶ ማስፈትን እናጠናቀዋለን በሚል የተከፈተው የአማራ ክልል ጦርነት ሁለት ዓመታት ከመንፈቅ አስቆጥሯል። አገዛዙ ለዚህ ጦርነት አሉኝ ያላቸውን የጦር መሳሪያዎች ተጠቅሟል። ሪፐብሊካን ኮማንዶ በሚል ለቤተ መንግስት ዙሪያ ጥበቃ በውጭ አገር የሰለጠነ ጦርን ጨምሮ ሁሉም እዞችን ወደ ክልሉ አስገብቶ መጓጋቱን ቀጥሏል። ምንም እንኳን ኤታማዦር ሹም ብርሃኑ ጁላም መከላከያ በአማራ ክልል ጦርነት 10 ፐርሰንት አቅማችን ብቻ ነው የተጠቀምነው ሲሉ ቢናገሩም ምክትላቸው ጀነራል ባው ታደሰ ወደ ክልሉ የተለያዩ ቀጠናዎች አቅንተው ከበታች አመራሮቻቸው ጋር በተወያዩበት ወቅት ደግሞ ሁሉም አቅሞቻችን ተጠቅመን ውጊያውን መጨረስ አለብን በሚል መመሪያ መስጠታቸውም ተዘግቧል። አሁን ላይ ለኢትዮ ኒውስ የደረሰው መረጃ ደግሞ በቅርቡ የብልጽግናው ጠቅላይ ሚኒስትር አመረት ናቸው ያሏቸው አጥፍቶ ጠፊ ድሮኖች በአማራ ክልል ጦርነት ላይ ጥቅም ላይ ለማዋል እያጓጓዘ መሆኑን የሚያመላክት ነው። የብልጽግና አገዛዝ ፋኖን ለማጥፋት ሁሉንም አቅሞቻችን መጠቀም አለብን በሚል ነው አጥፍቶ ጠፊ ድሮኖችን ወደ ክሉ በብዛት እያስገባ የሚገኝ እንደሆነ የኢትዮ ኒውስ የመረጃ ምንጮች የተናገሩት። በተያያዘም አገዛዙ ድሮኖችን በክፍለ ጦር ደረጃ በማከፋፈል በ15ና 25 ኪሎ ሜትር ልዩነት ለውጊያ እንጠቀምባቸዋለን ማለታቸው ሲሰማቸውም የኢትዮ ኒውስ የመረጃ ምንጮች በላኩት የጄኔራሉ ድምጽ ቅጂ አጋልጠዋል። የአገዛዝ ጦር ሰሜን ምዕራብ እዝ ዋና አዛዥ ሌተራል ጄኔራል ብርሃኑ በቀለ በዝግ ስብሰባ ላይ ሲናገሩም እንደተደመጡት አጥፍቶ ጠፊ ድሮኖች በክፍለ ጦር ደረጃ በመታጠቅ ከፋኖ ጋር ለቀጠሉበት ውጊያ ጥቅም ላይ ያውሏቸዋል። ድሮኖቹ በሶስት ተቋማት በኩል እያመረትን ነው የሚሉት ጄኔራል ብርሃኑ በቀለም አሁን ከዚህ ቀደም እንደተለመዱት ከድሮ ማስነሻ እና መቆጣጠሪያ ስፍራ ብቻ ሳይሆን በክፍለ ጦር ታጥቀን እንዋጋባቸዋለን ሲሉ በአማራ ክልል ከፈቱት ውጊያ እንደሚጠቀሙባቸው ሲናገሩ ተደምጠዋል። ድሮን እናመርታለን። ሶስት ተቋማት ድሮን ያመርታል። የበንነት ያመርታል። ኢንሳ ያመርታል። አየር ኃይል ያበርካል። አሁን በቅርብ ጊዜ በፈጠነ ጊዜ እስከ ክፍለ ጦር ድሮን እንታጠቃለን። እስከ ክፍለ ጦር ማለት ክፍለ ጦር ጋር ሰው ይሰለጥናል። ኮምፒውተር አለ የተሟላ አለ እንዳንዱ ድሮኖች የማይመለሱ ድሮኖች ነው። እንጠጣ ይሄዳል። ታያው በስክሪን መጦር ላይ ጣቢያ ላይ ሆነ፣ እስከ 25 ኪሎ ሜትር እስከ 15 ኪሎ ሜትር በድሮን እንዋጋለን። በተያያዘ አገዛዙ ትላንት ህዳር 15፣ 2018 ዓ.ም ተምረ ጀምሮ በወሎ ቀጠና ላስታ ግዳን፣ ራያም፣ አምባሰል፣ ሀብሩና ሌሎች አካባቢዎች የተዋጊ ጀቶች ቅኝት እያደረገ እንደሚገኝ ነው ተናግረዋል ተናግሯል። ተዋጊ ጀቶቹ ከአፋር ክልል ሰመራ አየር ማረፊያ የሚነሱ ሳይሆን አይቀርም የሚሉት የኢትዮ ኒውስ የመረጃ ምንጮች በተጠቀሱት ወረዳዎች ተደጋጋሚ ሀሳብ ማድረጋቸውን ተመልክተናል ብለዋል። ተዋጊ ጆቶቹ ሀሳብ በተለይም በአምባሰል፣ ላስታ፣ ቆቦ እና ኮረም ግራካሶም አካባቢ ተጠናክሮ ታይተዋል ያሉት የመረጃ ምንጮች አሁን ላይ አገዛዙ ውጊያውን ለማስቀጠል ማለሙም የተናገሩትም። በሌላ በኩል በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ያሎች መካከል የሚደረገው የፊት ለፊትና የደፍጣ ውጊያ ዛሬም በስፋት ቀጥሏል። በሰሜን ሸዋ ዞን ምንጃር ወረዳ አረርቲ ከተማ የፋኖ ያሎች ሰርገው በመግባት ተኩስ ከፍተውም የአገዛዝ ጦር ኮማንዶ አባላትና ሚኒሻዎች ተገድለዋል ሲል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው መሆናችን ያስታወቀው በተመሳሳይ በጎንደር ቀጠና መተማ ከተማ አርማጭሆና ጉና በጌምድር ወረዳዎች የፋኖ ኃይሎች በከፈቱት የደፈጣ ውጊያ የአድማ ብተናና ሚኒሻ አባላት መገደላቸውን የፋኖ የመረጃ ምንጮች ጨምረው ተናግረዋል። በመተማ ከተማ የፋኖ ኃይሎች ተኩስ ከፍተው የሚኒሻ አባላት መገደላቸውን ተከትሎም ፋኖ ሲመጣ መረጃ አልሰጣቸውም በሚል በአገዛዙ ሁለት ንጹሐን ወጣቶች ተገድለዋል ተብሏል። በምስራቅ ጎጃም ዞን ቸርተከል ሊባኖስ እና ደንባብ እንዲሁም በሰሜን ጎጃም ዞን አቸፈር ወረዳ ሊባና አካባቢ በተደረጉ እና ቁሳዊ ጉዳት መረሱም ታውቋል። በውጊያው በርካታ የአገዛዝ ወታደሮች ተገድለዋል ሲል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዝም ጨምሮ አስታውቋል። ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩትና በአፋር ክልል በአገዛዙ ታስሮ የነበሩት የታጣቂ ኃይል አባላት መለቃቸው ተሰማ። እነ ሸዊት ቢተው በወዲያን ጥሩ በሚመራው የሐራ መሬት ኃይል ስር ሲንቀሳቀሱ የነበረ ቢሆንም ለወራት በብልጽግና አገዛዝ በአፋር ክልል ወታደራዊ እስር ቤት ቆይተዋል። ሸዊት ቢተውና ጓደኞቹ በትግራይ ክልል የተፈጠረውን ፖለቲካዊና ወታደራዊ ቀውስ ተከትሎ ነበር ወደ አፋር ክልል በመሄድ ራሳቸውን የትግራይ ሰላም ኃይል በማለት ያደራጁት። በሐራ መሬት ያለው የትግራይ ኃይል ብለው ራሳቸውን ቀጠሩና ከመሰረቱ ቀዳሚ ከሆኑት መካከል የሆኑት ነሻዊት ቢተው በመካከላቸው በተፈጠረው ልዩነት የተነሳ ተኩስ ተከፍቶ አነጋጋሪም ሆኖ ነበር። ይህ በመካከላቸው የተፈጠረው የእርስ በርስ ተኩስ ተከትሎ ነሻዊት ቢተውና ጓደኞቹ በአገዛዝ ጦር ድጋፍ ተይዘው መታሰራቸው ምዝገባችን ይታወሳል። ከሐራ መሬት አባልነት ወጥተው ወደ መቀለል ይሄዱ ነበር ተብሎ ተጠርጥረው ታስረዋል የሚለው ምላሽ በጀኔራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ የመሩት የነፃ መሬት ኃይሎች በሰዓቱ ለሚዲያዎች የተናገሩ ሲሆን ለወራት በአፋር ክልል የብልጽግና አገዛዝ ወታደራዊ እስር ቤት እንዲቆዩ ተደርገዋል። የታሰሩት የ ጦር አባላት በሰዓቱ 28 የነበሩ ሲሆን በሂደት የተለቀቁ ቢኖሩም እስከ ትላንት ህዳር 15 2018 ዓ ም ድረስ ግን እነሸ ይትቢተው አልተለቀቁም ነበር። በትላንትና ሁለት ከአፋር ወታደራዊ እስር ቤት ተለቀው መቀለ መግባታቸውን የቲዩኒስ የመቀለ መርጃ ምንጮች ተናግረዋል። በአፋር ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩ ታጣቂዎቹም በብልስግና ድጋፍ እየተራጁ የቀጠሉ ሲሆን፣ የትግራይ ሰራዊት እነሱን ለማጥፋት ያለም እርምጃ እንደሚወስድ በተደጋጋሚ መዛቱም ይታወቃል። የአሜሪካ የአፍሪካ አዛዛዥ ከብልጽግናው ጠቅላይ ሚኒስትር ጋር መወያየታቸው ሰማ። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ስቴትስ የአፍሪካ አዛዛዥ ጋር በአፍሪካ ቀንድ ቀጠናዊና ወቅታዊ ጉዳዮች ላይ ተወያይተዋል ብለዋል። በኢትዮጵያ ላለፉ ሰባት ዓመታት የቀጠለውን ጦርነት ለማስቆም ጥረት እያደረጉ ካሉ ሀገራት መካከል ቀዳሚ የሆነችው አሜሪካ የአፍሪካ የጦር አዛዧን በመላክ አብይ አህመድን አናግራለች። በአማራ ክልል ለሁለት ዓመታት ከፋኖ ጋር እየተዋጉ ያሉት አብይ አህመድ የፕሪቶሪያውን ስምነት በማፍረስ ከትግራይ ኃይሎች ጋር ወደ ጦርነት ለመግባት እየተዘጋጁ ባሉበት ጊዜ ነው የአሜሪካ ጦር አዛዥን ያናገሩት። ከዚህም በተጨማሪ ከኤርትራ ጋር ለመዋጋት ሁለንተናዊ ዝግጅት እያደረገ ያለው ብልጽግና አገዛዝ መሪ አብይ አህመድ ከዩናይትድ ስቴትስ የአፍሪካ አዛዛዥ ጀራል ዳግቪን አርኤም አንደርሰን ጋር ውይይት አድርገናል ብለዋል። ውይይቱ ዛሬ ጠዋት መደረጉና በቀጠናዊ የጸጥታና የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ያተኮረ ነው የሚሉት አብይ አህመድ በትስር ገጻቸው ላይ ያሰፈሩ ሲሆን መልእክቱን አሁን ላይ ይህንን የውይይቱን ነጥቦች በተመለከተ ግን ከአሜሪካው ጄኔራል ሆነ ከሌሎች ገለልተኛ አካላት የተባለ ነገር የለም። አሜሪካ የአብይ አህመድ አገዛዝም በቀጠና የፈጠረውን ቀውስና በሀገር ውስጥ ያስቀጠለውን ደም አፋሳሽ ጦርነት በውይይቶች እንዲፈታ ደጋግማ ያሳሰበች ከመሆኗን ባለፈ የተለያዩ ባለስልጣናት እየላከች ማናገሯን ቀጥላለች። ባሳለፍነው ዓመት ሰኔ ወር አብይ አህመድ ከአሜሪካ ማሪን ኮፕሬስ ጄኔራልና አፍሪኮም አዛዥ ከሆኑት ጄኔራል ማይክል ላግሌይ ጋር የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይ ውይይት አድርጊያለሁ ያለው ብለው ነበር። በተመሳይ የአሜሪካ አፍሪካ የአሜሪካ መልእክተኛ የሆኑት የትራምፕ ሹም አብይ አህመድ የሚያናገሩት ክቡራት በፊት ነበር። አብይ አህመድና ጓዶቹ በሀገሪቱ የፈጠሩትና ያስቀጠሉት ጦርነት ዓለም አቀፍ ሕጎችን ከመጣሱም ባለፈ የአሜሪካና መሰል ሀገራትን ጥቅምና መርህን ያጓደለ በመሆኑ ከፍተኛ ትችትና እስከ ማዕቀብ የደረሰ ፖለቲካዊ ውሳኔ የተወሰነበት ነው። የአሜሪካ መንግስት ተቋማት በሚያወጧቸው ሪፖርቶችም የጦር ወንጀልን የንጹሃን ጭፍጨፋና ይሁን ብሎ ማንነት መሰረት ያደረገ ግድያዎችን በመፈጸም በማፈናቀል ብሎም በከተማ ልማት ውስጥ ሆን ብሎ ማፈናቀልና ሀብትን እስከ መንጠቅ የደረሰ ውንብድናና ከፍተኛ የሰብዓዊ መብት ጥሰት እየተፈጸመ ነው በማለት የብልጽግና አገዛዝን ማጋለጣቸውን ቀጥለዋል። በአፋር የተከሰተው እሳተ ገሞራ የፈጠረው አመድ እስከ ህንድ ደርሶ በረራዎች ማስተጓጎል ትሰማም። ከኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣ ጭስ ከቀይ ባህር ተሻግሮ ከኦማንና የመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መስሪያ ቤት ይፋ አድርጓል። የህንድ የአቪየሽን ባለስልጣናት አመዱ በታየባቸው አካባቢዎች አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎችም ተሰርዘዋን ወይም ዘግተዋል፣ ይላል ዘገባው። የኢትዮጵያ አየር መንገድ በጉዳዩ ላይ ለቢቢሲ በሰጠው ምላሽ የእሳተ ገሞራው አመድ እስካሁን ድረስ በስራው መስተጓጉል አልፈጠረብኝም ባይ ነው። ሁኔታው ከሚመለከታቸው የአቪየሽንና የሜትሮሎጂ ተቋማት ጋር በቅርበት እየገመገምኩ ነው ብሏ። ለበርካታ ሺህ ዓመታት ሳይፈነዳ የቆየው የኢትዮጵያ ሀይሊ ጉቢ ተብሎ የተጠራው እሳተ ገሞራ መፈንዳት የጀመረው ባለፈው ጠዋት ላይ ነበር። በፍንዳታው ግዙፍ የጭስ አመድ ወደ ሰማይ በመውጣት አካባቢው ላይ ታይቷል። በዚህ እሳተ ገሞራ የተነሳ የተፈጠረ አመድ በህንድ ውስጥ የሚደረጉ በረራዎች እንዲሰረዙ፣ አቅጣጫቸው እንዲቀይሩ ወይም እንዲዘገዩ ምክንያት ሆኗል፣ ይላል ቢቢሲ በዘገባው። የህንድ አቪዬሽን ባለስልጣን አየር መንገዶች ጭስና አመድ በታይባቸው አካባቢዎች ከመብረር እንዲቆጠቡ ጥብቅ ትዕዛዝ አዟል። ባለሙያዎቹ እንደሚሉት በእሳተ ገሞራው ምክንያት የተፈጠረው የአመድ ብክለት ምን ያህል እንደሆነ እስካሁን አልታወቀም። ነገር ግን ወትሮም በአየር ብክለት ችግር ውስጥ ያለችውን የህንድ ከተማ የደልኬ አየር ጥራት እንደማያበላሸው ተነግሯል። የእሳተ ገሞራ አመድ የሚያብለጨልጭና ደመናማ ጥቃቅን ብናኝ ያሉት ሲሆን የእሳተ ገሞራ ፍንዳታ ተከትሎ ወደ አካባቢው አየር ይረጫል። ይህም የአውሮፕላን ሞተር ሊያበላሽ፣ አየር ማረፊያዎችን አየር ሊበክልና እይታን በማገድ ለበራ አደገኛ ሁኔታ ሊፈጥር ይችላል ይላል ቢቢሲ። ለጭሱ የተበከለው የከባቢ አየር ክፍል ከባህር ጠለል በላይ 85 ኪሎ ሜትርና 15 ኪሎ ሜትር ከፍታ ላይ የሚገኝ ነው ሲሉ የህንድ ሜትሮሎጂ መስሪያ ቤት ዋና ዳይሬክተር ሙሩቲዩጃን ሞሃፓራትራ ለቢቢሲ ተናግረዋል። ጭሱ ለጊዜው በረራዎችና የሳተላይት ስራዎችን ሊያደናቀፍ ይችላል፣ ነገር ግን የአየር ሁኔታዎችና የአየር ጥራት ላይ ችግር አይኖሮም። ሰኞ ምሽት ላይ ወደ ሰሜናዊ ህንድ የደረሰ ሲሆን ወደ ቻይና እያመራ ነው ብለዋል ዋና ዳይሬክተሩ። በስካይሜት ዌዘር መረጃ መሰረት አመዱ ተበትኖ ለመጥፋት ምን ያህል ጊዜ እንደሚፈጅበት ለማወቅ አዳጋች ነው ማለት ቢቢሲ ዘግቧል። አሜሪካና እስራኤል የሚመሩት አወዛጋቢው የጋዛ ሰብዓዊ እርዳታ ተቋም ስራ ማቆሙ ተሰማ። ላለፉት ስድስት ወራት አገልግሎት ሲሰጥ የነበረው ጂኤችኤፍ የተባለው የእርዳታ ተቋም በርካታ ጥያቄዎች ይነሱበት ነበር። እስራኤልና ሐማስ ተኩስ አቁም ለማድረግ ከተስማም በኋላ በጋዛ በሶስት እርዳታ ማከፋፈያ ጣቢያዎች ስራውን አቁሟል። የተባበሩት መንግስታት በዋናነት በጋዛ ሰብዊ እርዳታ እያቀርብ የነበረ ሲሆን ጂኤችኤፍ ስራ ሲጀምር ተመድና ሌሎች ዓለም አቀፍ የተራሩ ድርጅቶች ተቃውሞ አሰምተዋል። ተቋሙ ከሙያዊ ስነ ምግባር ባፈነገጠ እንዲሁም ደህንነቱ ያልተጠበቀ ነው ሲሉም ተችተዋል። በጂኤችኤፍ የእርዳታ ጣቢያዎች አቅራቢያ ሰብአዊ እርዳታ ሲጠባበቁ የነበሩ በመቶዎች የሚቆጠሩ ፍልስጤማውያን ተገድለዋል። አብዛኛዎቹ የተገደሉት ከእስራኤል ወታደሮች በተተኮሰ የማስጠንቀቂያ ጥይት እንደሆነም ተመሪፍ አድርጓል። ተቋሙ አስቸኳይ እርዳታ የመስጠት ኃላፊነቱን በመወጣቱ ስራውን እንዳቆመ ገልጿል። 187 ሚሊዮን የምግብ አቅርቦት የያዙ 3 ሚሊዮን ጥቅሎችን ለፍልስጤማውያን ማከፋፈሉ ይፋ አድርጓል። የተቋሙ ኃላፊ ጆን አክር እንዳሉት የተቋሙ አሰራር የፕሬዚዳንት ዶናልድ ትራምፕን የጋዛ የሰላም እቅድ በሚያስተገብረው ጥረት የሚተካ ይሆናል ብለዋል። አሜሪካ መራሹ የሲቪልና ወታደራዊ ጥምረት የጋዛን የሰላም እቅድ ለማስተግበር እየተሰማራ ነው። የአሜሪካ የውጭ ጉዳይ ቢሮ ቃል አቀባይ ቶሚ ፒጎት የጂኤችኤፍ አሰራር ሐማስ እርዳታ ዘርፎ እንዳይጠቀም በማገድ ለተኩስ አቆም ስምነት ከፍተኛ ሚና ነበረው ሲሉ በኤክስ ገጻቸው ላይ ጽፈዋል። ሰባዊ እርዳታ አለመሰረቁን የገለጸው ሐማስ ጂኤችኤፍ መዘጋቱ እንደሚደግፍም አስታውቋል። ተቋሙ በፍልስጤም ዝብ ላይ ላረሰው ጉዳት ተጠያቂ እንዲሆንም ጠይቋል። የሐማስ ቃል አቀባይ ሐሴም ቃሴም ተቋሙ ከተጠያቂነት እንደማያመልጥ ዓለም አቀፍ የሰብአዊ መብት ተሟጋቾች እንዲረባርቡን ጠይቃለን። በሺዎች የሚቆጠሩ በጋዛ የሚኖሩ ፊልስጤማውያን እንዲሞቱ እንዲሁም የአካል ጉዳት እንዲደርስባቸው አድርጓል። የጋዛን ረሃብ ደብቋል ሲሉ በ በቴሌግራማቸው ላይ ጽፏል፣ ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።